የተከበራችሁ ቻናሌ እንዴት ናችሁ? ደህና ናችሁ? የዛሬ ቅዳሜ ያ ሰውዬ እየሄድኩኝ ነው። እንደምትመለከቱት ይታያችዋል። እየተሰረጋለሁ የምትመለከቱት ይህ አራዳ ነው። አራዳ ሰፈር በእግሬ ነው በነገራችን ላይ የምሄደው

አለ አሁን እንግዲህ ያስታገባም ማለት ነው። በቃ ዛሬ ረዥም ቪዲዮ ይኖረናል ማለት ነው። ጉብኝት ይ ለምን ብትሉ ከተማችን ገና ስላልሰለጠነ አንዱ ስልኬን ቀምቶ በትክክል እንዳያላክ ብዬ ነው። ሰምታችሁ። ፒያሳ ይሄ ምን ይመስላል? ይሄ ማን ነው የሚባለው? ፒያሳ እዚህ ልማት ባንክ አለ። ከዛ አማራ ባንክ አለ። እንደምትመለከቱት እዚህ ደግሞ አዋሽ ባንክ አለ